ከጎን ስለሆናችሁ በጣም እናመሰግናለን። ሰላም ሰላም ሰላም! ውድና የተከበራችሁ የኔ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዙ ይበልኝ እያልኩኝ እንግዲህ ዛሬም ወደናንተ ተመልሼ መጥቻለሁ። ያለው ያው ነገሮች ትንሽ እየከበዱ የመጨረሻ ደረጃ ላይ እየደረስኩኝ ነው። ምክንያቱም በቃ ምን ምን ማለት እንዳለብኝ አላቅም። ያው እሷም ፊት ለፊት አገናኘች እውነቱን እንድታወጣ ለማድረግ ሞክሬ ነበር። ምንም እንድትናገር አልፈቀደላትም። እሷም የተነጋገሩ ይመስለኛል። ብቻ ሁለቱ ማል የሆነ የተደበቀ ነገር እንዳለ ያስታውቃል። ስለዚህ እናንተም እንደተረዳችሁት ሁሉ እሷም እንድትረዳልኝ ስለምፈልግ በአንዳንድ ኦዲየንሶች ሀሳብ መሰረት አንድ ላደርግ የወሰንኩት ነገር አለ። እሱንም ወደ መጨረሻ አካባቢ ነግራቸዋለሁ። አሁን እየተፈጠረ ያለው ነገር ግን በጣም ግራ እያጋባኝ ያለ ነገር ነው። እኔ አሁን በእርግዝናው ዙሪያ ምንም ማውራት የምፈልገው ነገር የለም፣ ምክንያቱም እኔ ተገድጄ ምክንያቱም ፈልጌ ያደረኩት ነገር አይደለም። እዚህ ጋር መታየት ያለበት እኔ ወጥመድ ውስጥ ለማግባት ለማስገባት ወይ ደግሞ እኔ በእንደዚህ አይነት ነገር ውስጥ እንዲወድቅ፣ ህይወቴ ፈተና ውስጥ እንዲገባ፣ ወይም ከፍቅረኛ ጋር እንድጣላ ታስቦበት የተደረገ ነገር ስለሆነ እኔ በዚህ ጉዳይ በቃ ሆን ብለው ስላደረጉት ታዲስ እንደዚህ አይነት ነገር ላይ ይገብቷል፣ ወይም እንደዚህ አይነት ነገር አድርጓል፣ ስለዚህ ልጅ ያለው ማመን አለበት ምናምን የሚባል ነገር ራሱ ቢመጣ ምንም ራሴን ጥፋተኛ አድርጌ ልወስድ አልችልም። በቃ ምንም ማለት ነው። ምክንያቱም እነሱ አስበው አቅደው ያደረጉት ነገር ነው። ኦልሬዲ እኔ ስነቃ እማቀው አብሬያት እንደሆንኩ ብቻ እንጂ መቼ፣ የት ነበርኩ ምናምን የሚለው ነገር ምንም የማውቀው ነገር የለም። በቃ እሷም አምናለች፣ ተከፍሏት በመድኃኒት እኔን ለዚህ ደረጃ ማብቃታቸውን አምናለች። በሱ ፊት ግን አልናገርም አላወጣም አለች። እሱም እያሰራራት ሊሆን ይችላል አላውቅም። ግን እኔ ከዚህ በኋላ እነሱን እኔ ህይወት ውስጥ ማቆየት ወይም ማስገባት አልፈልግም። ለአንድና ለመጨረሻ ጊዜ ግን ቅድም ያልኳችሁ ነገር የእሷን እርግዝና ቼክ ማድረግ ብቻ ነው ይፈልግ። እርግዛለች ወይስ አላረግዘች የሚለውን ነገር ቼክ ማድረግ ብቻ ነው ይፈልግ። ሲጀመር ብታደረግ እሷም እንደዚህ አታደረግም ነበር። የምትሄድበት መንገድም ልክ አይደለም። እውነቱን ተናግር። የተፈጠረውን ነገር አውቃ ሴት ልጅ ናት። እርግዝና ቀላል ነገር ነው። እንዲ ህይወቷን እኮ ሊያበላሹ ይችላል። እንዴት ነው ታድያ ሲቀበሏል ብላ ታስባለች እንዲህን ነገር። እኔም ያለኝን ህይወት ከማሳጣትና በዚህ ልክ እርቆ ከመጓዝ ይልቅ እኔም ከፍቅረኛ ያለኝን ነገር ማስተካከል ስላለብኝ እሷም ህይወቷን በስነስርአት እንደጀመረች ስነስርአት መቀጠል ስትጀምር ህይወት ቢኖራት እንደዚህ አይነት ነገሮች አትገባብ ነበረ። ስለዚህ ማስተካከል ስላለባት ነገሮችን መስመር ማሳየት አለብኝ ብዬ ስላሰብኩኝ ደውዬ ተመጫለሽ አመጭን ብዬ በጣም አስጨንቂያት ነበረ። ግን አልመጣም ምናምን ብላኝ ጓብላ ምናምን ነው ስልኩን፣ የዘጋችብኝና እኔ ዛሬም ይሁን ነገ ዛሬም ይሁን ነገ የእሷን እርግዝና ውጤት ግን ቼክ አርጌ ማወቅ እፈልጋለሁ፣ ቼክ አርጌ ማወቅ እፈልጋለሁ። ቤትኛውን በኩል እናንተ አብዛኛውም ሀሳብ የእናንተ ነው። ምክንያቱም መመርመር አለባት፣ ችልጅ አርግዛ ከሆነ አስመርምሪያት ብላችሁም እሷ በሰራችሁ ቪዲዮ ላይ ኮመንት አርጋችሁ ነበረ። እኔም ሀሳቡ የመጣልኝ እናንተ ስነጉሪ ነው። ቪዲዮ የምሰራው እንድታ ማኩሪን ኮመንት እንድትጽፉ ከጎን እንድትሆኑ ስለምፈልግ ነው። እኔ ደግሞ በጣም በጣም በጣም ነግራችሁ የምፈልገው ነገር ፍቅረኛዬን በጣም ነው የማፈቅራት፣ በጣም ነው የምወዳት። በጣም ብዙ ዋጋ የከፈልኩበት ፍቅር ነው። ሶስት አመት ከምናምን የለፋውበት ፍቅር ነውና፣ ታስቦበት ወይም ደግሞ ሆን ተብሎ የተደረገ ነገር ስለሆነ ነገሮችን በዚህ ልክ ዝም ብዬ ማለፍ አልፈልግም። ሲጀመር ህይወቴ እኮ ነው። ለምንድነው የምቀልደው በራስህ ህይወት በራሴ ህይወት ስለም አልቀልድ ነው። ነገሮችን በዚልክ እየተጋፈጥኩና ከሱ ጋርም ጸብ ጸብ እስከ መፍጠር ድረስ የደረስኩት ስለዚህ፣ እግዚአብሔር በሚያውቀው የገዛሁት ቼከር አለ፣ ፕሪግናንሲ ቼከር። እኔ በሰውም በኩል ሽንቷን ላገኝ በየትኛውም በኩል ይሁን ግን፣ የገዛሁት ፕሪግናንሲ ቼከር አለ በዚህ ቼከር አማካኝነት ስላለችበት ሁኔታ ማወቅ እፈልጋለሁ። አሁን አብዛኞቻችሁ በሰጣችሁ ሀሳብ መሰረት ነው ይህን ነገር ገብቼ ይዤ ነበር። እናንተ ከጎን ከጎኒ ስለሆናችሁ በጣም አመሰግናለሁ። በእርግጥ ስለዚህ ነገር በደንብ አላውቅም ቤትም እንደሚከፈት ሲ ምናምን መሰለ የሚከፈተው በጣም ብዙ ነገር ያለ ይመስላል። የትጋ ቼክ እንደሚደረግ ራሱ አላውቅም በደንብ የሚያውቅ ሰው አማክራለሁ እንጂ ካሜራማን ታውቃለህ፣ የሚያውቅ አይመስለኝ እሱ ራሱ ምኑ ከምኑ እንደሚደረግ አላውቅም። ፋሚሊ ግን በቃ እንዴት ቢሆን ይሄን ነገር ቼክ ማድረግ አለብኝ ብዬ ስላሰብኩኝ እንደዚህ ነገር እንደዚህ ደረጃ የደረስኩትና አብዛኞቻችሁ ታግዙኝ ያላችሁ ብዬ ተስፋ አደርጋለሁ። ይሄ ምን እንደሚደረግ የት ወዴት እንደሆነ ምናምን አላውቅም። እውነቱን ለመናገር ማለት ነው ማርያምን ይቀለልኩ አደለም አላቅም እና ቴስት እንዴት እንደሚደረግ የምታቁ ሰዎች በኮመንት ብታገዙኝና ነገሩ እውነት ነው እውነት አይደለም? ብዬ አረጋግጬ ህይወቴን ማስተካከል ስለምፈልግ ወደ ራሴም ህይወት መመለስ ስለምፈልግ ነው እንደዚህ ነገሮችን እንትን እያልኩ ያለሁትና ሀሳባችሁን አስተያየታችሁን ስጡኝ። እኔ ምን እንደሚደረግ አላውቅም። ማርያምን እዚህ አሁን እያበላሽ ይሁን እያበላሽ አይደለም ምናምን የሚለውን ነገር አላውቅም። ሁለተኛ ነገር ደግሞ ፈርቻለሁ፣ በጣም ፈርቻለሁ። ምክንያቱም ይሄ ነገር እውነት ከሆነ የእሷ ህይወት ብቻ ሳይሆን እኔም ህይወቴ ይበላሻል ማስወጣት የሚባለው ነገር ደግሞ ከነ ማሰብ አልፈልግም። እና ብቻ ነገሩ በጣም እየከበደና እየከረረን ያለውና ምን ማለት እንዳለብኝ አላውቅም። ይህን እርግዝና እውነትን እውነት አይደለም የሚለውን ነገር ራሴ አረጋግጬ ከህይወታችን ውልቅ ብላ እንድትወጣ የኔንም ህይወት እንዴት መቀጠል አለብኝ፣ አሪፍ አድርጌ ነገሮችን አስተካክዬ መያዝ አለብኝ ብዬ ከዚህ የባሰ አመኔታ ውስጤ እንዲኖር ወይም ደግሞ እሷ ምንን የበለጠ እንድታምነኝ ስለመፈልግ ነው ይሄን ነገር ቼክ ማድረግ አለብ እያሰብኩት እና አሁን ባልችልም ዛሬ ባልችልም ነገ ግን ልጅቷ ግዴታ መታ ዛሬ በጣም ብዙ ጊዜ ሞክሬ ያለው ጨቅጭቅያት አለው። በእናንተ ፊት አሁን ብደውላት እንደማታነሳ እርግጠኛ ነው። በዛም ነው እና ነገሩን ራሴ እርግጠኛ መሆን ስላለብ ነው ወደ እናንተ ዛሬ ይዤ መጣሁት እና ይህን ነገር እንዴት እንደሆነ የምታውቁ ሬንቶጭ እባካችሁ ላስቸግራችሁ ከሆነ ደግሞ ሌላም ሰው ቢሆን ጠይቄ ሽንቷን በጓደኞቿን በየትኛውም በኩል አግኝተን ይሄ ነገር እውነት ነው፣ እውነት አይደለም የሚለውን ነገር በመጀመሪያ ደረጃ በደንብ ማጣራት ነው የምፈልገውና የቀለድኩ አይደለም። እውነቱን ለመናገር ምንም አላውቅ ምላችሁ ስለዚህ ጉዳይ እየቀለቱ ምክንያቱም እኔ ገና እንደዚህ አይነት ነገር ያልደረስኩኝና ያምንም ያላየው ልጅ ነኝና፣ በዚህ ልክ ነገር ስለማላውቀው እናንተም እንድታግዙኝ ከዚህ ጭንቅ እንድታወጡ። ይህ ሀሳብ የእናንተ ነው። ይህ ሀሳብ የሰጣቸው ያንዳንዱ ልጆሶቼ ናቸው። ትመርመር፣ ትታወቅ። እኔም ሳስበው ልክ ነው። ለምን እኔ ራሴ አውቄ ቼክ አድርጌ ለምን አያርፍም ብዬ ነው ያሰብኩት። እኔ ራሴ ምክንያቱም ቀን ከሌት ከምንጨቃጨቅና እኔም ከራሴ ሕይወት ከሀሳብ ከጭንቀት የምገላገልበት ነገር ስለሆነ ማለት ነው። አንደኛው ፍቅረኛ የነ የማሳመንበት ነበር። ይሄ ነገር ነት እንዳሆነ ካመነች ይህ ነገር እንዳልተረገዘ ካወቀች ከኔ ጋ የመታረቋ እርቅ የመፍጠራ ነገር ሙር እንትን ይላል። እና እንግዲህ ፋሚሊዎች የምታቁት ነገር ካል እናንተ ታጉዙ ነው። ዛሬ እናንተ የመጣውት እግዝ ነው። ቼክ አድርጌ ያለውን ነገር እግዚ እናንተ ማሳወቃችሁ ይሆናል። ከዚህ በላይ ምንም ብላቸው አችል። የኔ ፋሚሊዎች በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ነች።